አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድ አዲስ ፊዚዮቴራፒ የዩትዩብ ቻናል ቤተሰቦች ኢዘዲን ጀማል ባላለሁ በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የፊዚዮቴራፒ ሐኪም ነኝ። በዛሬ ቪዲዮ የጉልበት መንቋቋት ወይም ድምፅ ማሰማት ችግር ላለባችሁ ሰዎች በቤታችሁ ማድረግ የምትችሉትን ውጤታማ የፊዚዮቴራፒ የስፖርት ህክምና ዘዴዎችን ነው ይዤላችሁ የመጣሁት። ከዛ በፊት ግን ስለ ጉልበት መንቋቋት በሽታ አንዳንድ ነገር ልበላችሁ። ብዙ ጊዜ ይሄ ህመም የሆነ በሽታ ከጀርባው የሆነ በሽታ መስ ሊኖር ይችላል። አብዛኛውን ጊዜ ደግሞ ምንም አይነት ምክንያት ላይኖረው ይችላል። ብዙ ጊዜ ለዚህ ለጉልበት መንቋቋት ድምፅ ማሰማት የሚያጋልጡ በሽታዎች እንደ አርትራይተስ ያሉ የመገጣጠሚያ በሽታዎች ናቸው። ነገር ግን ጄኔራሊ በማንኛውም ሰው ላይ ያለምንም ችግር ደግሞ የጉልበት መንቋቋት ሊኖር ይችላልና የዚህ ደግሞ ዋነኛው መንስኤው ጉልበታችን ላይ ለምሳሌ እዚህ ጉልበታችን ከፊት ከኋላ ጡንቻዎች አሉ። ከጎና ከጎን በኩል የጉልበታችን መገጣጠሚያ አጥንት በትክክለኛ ተፈጥሯዊ ቦታው እንዲጫዋት ደግፈው የሚይዙ ጡንቻዎች አሉ። እነዚህ ጡንቻዎች እርስ በርስ ተቀናብረው መስራት በማይችሉበት ጊዜ አንዳንድ ጊዜ የጉልበት መንቋቋት እንደዚ ያመጣል። ይህ ደግሞ ቀስ በቀስ የተወሰነ መገጣጠሚያውን ሊጎዳውና በምንራመድበት ጊዜ ደረጃ በምንወጣበት በምንወርድበት ጊዜ ህመም ይፈጥራል ማለት ነው። ስለዚህ እነዚህ አሁን ዛሬ ማሳያችሁ ሁለት አይነት ኤክሰርሳይሶች ለማንኛውም አይነት የጉልበት ህመም ሆነ እንደዚሁ የጉልበት መንቋቋት ችግር ካለባችሁ ሽንት ቤት ስትቀመጡ ጉልበታችሁን ለማጠፍ የምትቸገሩ ከሆነ እንደዚሁም ጉልበታችሁ ጉልቅ ልቅ የማለት አይነት ስሜት ካለው እነዚህ ኤክሰርሳይሶች ቀስ በቀስ በጊዜ ሂደት በመለማመድ ፍቱን የሆነ ዘላቂ መፍትሄ ይሰጣችኋል ማለት ነው። አሁን በቀጥታ ወደ ኤክሰርሳይሶቹ እንገባለን። እሺ የመጀመሪያውን ኤክሰርሳይዝ ለመስራት ልክ እንደዚህ እንደ ፎም ሮለር አይነት ነገር ያስፈልገናል። እኔ እዚህ ሆስፒታል ውስጥ ስላለሁ ይሄ አለኝ። እናንተ ግን ይሄ ልክ ይሄ በምታዩት ዲያሜትር በዚህ ውፍረት ጋቢ ፎጣ ወይም ያለው ነገር በረቂያ ነገር ጠቅላችሁ መጠቀም ትችላላችሁ። ኤክሰርሳይሱ ምንድን ነው የሚሆነው? ይህንን ያዘጋጀነውን ጠቅላ ያዘጋጀነውን ፎጣ ወይም የፎም ሮለር እዚህ ጉልበቴ ስር አስገባሉ። ልክ እንደዚህ ልክ የጉልበት የመገጣጣሚያ ስር አስገባዋሉ። ከዛ በእጅ እንደዚህ ወደላይ መደገፍ ይችላለን።

ዘጠኝ አስር በዚህ መልኩ አስር ወደ ላይ እያነሳችሁ እየወረዳችሁ ትሰራላችሁ። በሌላ መልኩ ደግሞ ከማንሳት ደግሞ እዛው ላይ ልክ እንደዚህ ይዛችሁ አስር መቁጠር ትችላላችሁ ማለት ነው። አንድ ሁለት ሶስት አራት አምስት ስድስት ሰባት እንደዚህ በመቁጠር ሶስት ጊዜ እየደጋገማችሁ ትሰራላችሁ። ለምሳሌ አሁን አንድ ጊዜ አንድ ዙር አስር ጊዜ እየደጋገማችሁ ከሰራችሁ ይሄንን ሶስት ጊዜ ሶስት ዙር ትሰራላችሁ ማለት ነው። ይሄ ኤክሰርሳይዝ ኳድም የሚባሉትን ከፊት ያሉትን ጡንቻዎች ኢነር በሆነ ሬንጅ አሰራቸዋል እና ይሄ ኤክሰርሳይዝ በምንለማመድበት ጊዜ ሎሚያችን፣ የጉልበት መገጣጠሚያችን ላይ ተፈጥሯዊ በሆነ ለስላሳ በሆነ እንትን ላይ ይጫወታል ማለት ነው እና ለጉልበት መንቋቋትን ሆነ ለጉልበት ህመም አሪፍ ከሚባሉ ኤክሰርሳይዞች ውስጥ መሃል ነው። ሌላኛው ነገር ደግሞ ይሄ ኤክሰርሳይዝ ስትሰሩ ያን ያህል ከፍተኛ ህመም የሚሰማችሁ ከሆነ ማቆም አለባቸው ወይም ሌሎች ኤክሰርሳይዞችን መሞከር አለባቸው። ወደ ሁለተኛው ኤክሰርሳይዝ ስንመጣ ደግሞ ይሄ ኤክሰርሳይዝ ለመስራት ልክ እንደዚህ አሁን ደግሞ ትንሽ ስስ ወጣ በዚህ ልክ ልክ እንደዚህ ትንሽ ፎጣ ነገር እናጣጥፋለን። እንደዚህ እናጣጠፈና ምንድነው፣ እንደ ቅድሙ ጉልበታችን ስር እናስገባለን። ጉልበታችን ስር አሁን ስስ ነገር ነው እናደርገው። ምንድነው አሁን የምናደርገው ይሄን ፎጣውን በጉልበታችን እንደዚህ ወደ መሬት እንደዚህ መጫን፣ ወደ መሬት እንጫናው። ሰው እንደዚህ ላውጣው ማውጣት አይችልም። ምን እንጫናለና እዚህ ላይ ይሄንን ይዘን ከአስር እስከ አስራ አምስት እንቆያለን። አሁን እኔ ጋር አስር እየቆጠርን አንዴ አብረን እየሰራሁ ላሳያችሁ ወርተጫን ቢዩ አለው እዚህ ጋር ይሄ የፊት ጡንቻችሁ እንደዛ ሲወጣጠር ይሰማችኋል። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር በዚህ መልክ እንደዚህ ከ10 እስከ 15 የቆጠራችሁ ትሰራላችሁ ይህንን ከሶስት እስከ አራት ዙር ድረስ የደጋግማችሁ ተሳራላችሁ ማለት ነው። ይሄኛው ኤክሰርሳይዝ እዚህ በጉልበታችን በፊት ለፊት አካባቢ ያሉ ጡንቾች ነው ታርጌት የሚያደርገው። እንደዚሁም ደግሞ ኋላ ያሉ አንዳንድ የተሰበሰቡ ጡንቾች እንደዛ ስትራክቸሮች ካሉ የማፍታት ባህር ያለው በጣም አሪፍ ኤክሰርሳይዝ ነው። ሪሊፍ ታገኙበት አላችሁ እና ሌላኛው ደግሞ ዋናው ነገር ኤክሰርሳይሶቹን በጊዜ ሂደት ቀን እያለፈ በሂደት ቁጥር ቀስ በቀስ እያሻሻላችሁ መሄድ አለባችሁ። ለምሳሌ ዛሬ አስር ከሰራችሁ ነገ ደግሞ አስራ አምስት ለመስራት መሞከር ከነገ ወዲያ ደግሞ ሀያ እያላችሁ ያን ያህል ህመሙን ሳትታገሉት በመላ ቀስ ብላችሁ እነዚህን ነገሮች መሰራታችሁን ማሻሻል አለባችሁ፣ መለማመድ አለባችሁ ማለት ነው። እንግዲህ ውድ አዲስ ፊዚዮቴራፒ ቻናል ቤተሰቦች ለዛሬ የጉልበት ህመም ወይም በጉልበት መንቋቋት ችግር በቤት ውስጥ በፊዚዮተራፒ ህክምና የሚሰጥባቸውን ሁለት መንገዶች ነው ያሳየኋችሁ። እነዚህ ኤክሰርሳይሶች በቤታችሁ ቀስ በቀስ ሞክሩ። ሙሉ በሙሉ አሪፍ የሆነ ለውጥ ያሳያችኋል። እንደዚሁም ለውጡ ዘላቂ ነው፣ በቋሚነት የሚቀጥል ነው እና ደግሞ በዚህ ቻናል ላይ ለጉልበት ህመም በአጠቃላይ በምን መልኩ መከላከል እንዳለብን የሰራሁት ቪዲዮ አለ፣ ኢንዲስክሪ ላይ አስቀምጥላችኋለሁ። እሱንም ገብታችሁ ቪዲዮን አይታችሁ እሱ ላይ የምናገራችሁን ነገር በመተግበር የበለጠ የጉልበት ህክምናውን ማጠናከር ትችላላችሁ። በስተ መጨረሻ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ሌላ ጊዜ እስክንገናኝ ድረስ ሰላም ቆዩልኝ። ቻው